ፕሩፍ ካላደረግሽልኝ ፈታሻ፣ አለ አለ። እሺ ስንት አመት ነው? ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶ ዛሬም እናንተን ዘና ፈታ የሚያደርጉ አሪፍ አሪፍ ቪዲዮዎችን ይዤላችሁ እመጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻ ቪዲዮን እያያችሁ ዘና ፈታ ማለት ነው። ይመቻችሁ። አገያይባ አገያይባ። ዛሬ በዚህ ጉዳይ ነው የምንወያየው። አንተ ቅድም እንዳነሳው ላረግፍልህ ይችላል፣ ግን ገንዘብ ደስታ አይገዛም። ደስታ ላንቺ የሚገኙ ከራሴ ደስታ መፍጠር የምችው እኔ ሁላችሁም። አሁን ዛሬ እኔ እዚህ ጋር የተገኘሁት ደስታ ለራሴ ፈጥሬ እንጂ ገንዘብ ደስታ ገዝቶልኝ አይደለም። እኔ ገንዘብ ለኔ ደስታ አይገዛም፣ ለናንተም ሊገዛም አይችልም። ሰማችሁኝ።

ይህ ስለውዲህ ደግሞ ምኑን ጀመረው? ሹሩባ እንሰራለን። ሹሩባ ያቅተኛል ብለህ ነው እሰራለሁ። ሹሩባ ያው የለውም እኮ ያቅተኛውን፣ ግፋ ቢል አንድ ሁለቱን ሴት ማበላሸት ነው። ምቀኝነት የሚባል ነገር አለ በአደባባይ ምቀኝነት ከባድ ነው። እንደዚህ አይነት ነገር በተለይ ስራ ላይ ብዙ፣ ይሄ በጣም የተለመደ ነገር ነው። የሆነ ሰው አዲስ ነገር ለፍቶ ከውጭ ሀገር ኬትም አይቶ ከጀመረ እንደዚህ አይነት ሰው መደዳውን ሀያ ሰው ታገኛላችሁ። በቃ ልክ የዛን ሰውዬ ኮፒ እያደረገ ከዛ ሰውዬ እያየ ኮፒ እያደረገ ሌላ ቦታ ኳ አይደለም የሚሰራው፣ ሄዶ ከጎኑ ነው የሚሰራው። በቃ ይህ አበሻ ምቀኝነት ኮመን የሆነ ነገር ማለት፣ ካለፈልን አብረን ያልፍልናል፣ ካልሆነ ግን እኔ እያየው አንተ አያልፍልም ነው በቃ። ወደ ስፔን እንደምትመለከቱት በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው በዚህ ሰዓት ሰምቷልም። እነዚህ ሰዎች በቁጥጥር ስር የዋሉት በአልጄሪያ ሲሆንም እንደምትመለከቱት ታዲያ በግ ለብሰው የበግ ልምድ ለብሰው እንደዚህ ወደ ስፔን ሲሉ አልጄሪያ ውስጥ በቁጥጥር ስር ውሏል። የምን ሀገር ዜጋ እንደሆኑ እስካሁን ድረስ መረጃው ይፋ አላደረገም። ኢትዮጵያውያን እንደማይሆኑ ተስፋ አደርጋለሁ። ነገር ግን በጣም የሚያስቅና እጅግ በጣም የሚያስገርም ነው። እናንተ ስትመለከቷቸው በግ ይመስላሉ ወይስ አይመስሉም? ሀሳባችሁን በኮመንት አሳውቀኝ። ነገር ግን ሶስቱም በቁጥጥር ስር እኔ ሳያቸው በግ ሳይሆን የመሰሉ ካርቱን ፊልሙን አስታወሳችሁት ሾን ዘ ሺፕ ምናምን አይደል? በቃ አኒሜሽን እሱ ነው የሚመስሉት እንጂ ምንም በግ አይመስሉም። ግን ሰው ኑሮን ለማሸነፍ ምን ያክል ዋጋ እንደሚከፍል

ወይኔ አንተ ጎድቷል መሰለኝ ያለ ምን፣ 1500 ብር ከምትከሰስ እንዲነካ አድርጌው 100 ብር ቤት። ቀላል ችግር አልፋለሁ ብለህ ከባድ ችግር ውስጥ መግባት። ሰው ነገር ሰላም እስቲ ደውላችሁ እንዴት ነህ ደህና ነው ህይወት እንዴት ነው ቤተሰብ እንዴት ነው ስራ እንዴት ነው ጠይቁት እግዚአብሔር ይመስገን የሚለውን ድምፅ ራሱ ከእሱ እንዲያወጣ ምክንያቱ ሁኑ እስቲ አንድ ነገር ስትፈልጉ ብቻ መደወል ልክ የአደጋ ጊዜ ተጠሪ ይመስል በአደጋ ጊዜ በቸገራችሁ ጊዜ ብቻ የምትደውሉት ነገር አይደብራችሁም እንዴ እናንተ ይደውሉለትና ሰላም ነው ወይ? መደወል እንኳን ቢያገታችሁ ሜሴጅ ላቆለት እንድቀ መልካም ነገር ካረግላችሁ ያችን ላረክልኝ ነገር እጅግ አርጌ ያመሰገናል ውስጥ ሁልጊዜ ችግር ላይ ችግር ላይ ብቻ እየደወላችሁ ቤት የእውነት በጣም የሚገርም ምክር ነው። አንዳንድ ሰዎች አሉ ማለት ሁልጊዜም ለችግራቸው ብቻ የሚፈልጓችሁ ማለት ደውለው የሆነ ነገር ነው የሚያወሩት የሆነ ነገር ሲፈልጉ ለችግራቸው ብቻ ላይሆን ይችላል ለመዝናናትም ቢሆን እነሱ ሲፈልጉ ብቻ እናንተ ጋር የሚደውሉ ሰዎች አሉ። ምንም ነገር ለማድረግ እራሳቸው ሲፈልጉ ብቻ የሆነ ነገር ሲያስፈልጋቸው ብቻ እንደዚህ አይነት ሰዎች አሉ። እንደዚህ አይነት ሰዎች እረፉ ማለት ትክክል አይደለም። እውነቱ ነው። ሰውየው በጣም ብዙ ነገር አውርቷል። እኛ ራሱ አሁን እንደሚወራው አይነት ሰዎች ከሆነ ማስተካከል አለብን ማለት ለሰላምታ ምንም ምክንያት ሳይኖረን ሰዎች ጋር መደወል መቻል አለብን። እንዴት ነው ሰላም ነው ነው። አንዳንዴ እንደውም የሆኑ ሰዎች ሲደውሉ ዛሬ ደግሞ የምንፈልገው ነው የምንላቸው ሰዎች አሉ አለ። እንደዚህ አይነት ሰዎች አንሁን። ቴኳንዶ የሚሰራው ጀለስ ሞቶ ለቅሶ ቤት ለቅሶ

አጣ ነው አጣ ነው አጣ ነው። ሄደብን ሄደብን አጣ ነው። አትሳፈጥ ስንለው ሰው ቀጥቅጦት ነው አሉ። እንደው ሰው ቀጥቅጦት ምን ሆነ ሞተ ባዶ ጥርሴንም አልሆንም ብሎ

እን እንኳን አያትህን ብቻ መታሀት። አንተ ብሩን ብታገኝ ሱስን ነው የምታስኬደው። አሁን ይህንን ቪዲዮ ቪዲዮማጫቱን ተፍቶ ምናምን በንጋታው ሲያይ የሚገረም ይመስለኛል ግን እንደዚህ አይነት ሰው ብር ቢያገኝም መልሶት በዚሁ አይነት ነገር በተመሳሳይ ነገር ነው ለሱሱ ሲያራምድ ነው የሚያጠፋው። ባለቤቴ ቺት እንዳላደረግሽ፣ እሺ፣ በአንድ ሳምንት ውስጥ ፕሩፍ ካላደረግሽልኝ እፈታሻለሁ አለኝ ምናምን ነገር የሚል ፖስት አይቼ፣ ቺት እንዳላረግሽ እንዴት ነው ፕሩፍ የምታደርጊው? ከገቢዎች እና ጉምሩክ ባለስልጣን ደረሰኝ ቫት የተቆረጠበት ደረሰኝ እሺ፣ ይዘሽ ከሄድሽ ሌላው ደግሞ ከወረዳው የድጋፍ ደብዳቤ። አዎ፣ ማህተብ ያለው የድጋፍ ደብዳቤ እኛች ሁሉን ነገር ቼክ አድርገን ቺት እንዳላደረገች አረጋግጠናል፣ የሚል ማህተብ ያለበት የድጋፍ ደብዳቤ እና ደግሞ ካርታ የይዞ የካርታ ይዞታ የይዞታ ሆነ ይብሬም ቢኖር ከገበሬ ነው የገዛሹ ምናምን የሚለውን የሚገልጽ ካርታ፣ ግብር የገበርሽበትን የካርታውን የጣራና ግርግዳ ያለበትን። በቃ እሱ መረጃ ካሟላሽ ባለቤት ያምንሻል። በቃ ምንም ነገር አላስቀርም፣ ሁሉ ነገር ነግሮሻል። ተመልሶ ልሻል ብለን እናስባለን። ያው እንግዲህ ሴት ጓደኞችሽ ያላቸውም ነገር በሙሉ አርግልሻለሁ ብዬ አስባለሁ። የቀረው መኪና ነው፣ እሱንም በቅርቡ ኦርደር አስደርግም፣ ማስመጣት። ይሄ ምንድን ነው? ችግር የለም። አይ እናንተ ወጣቶች ብቻ ይመች። እሺ፣ ስሚ ይኸውልሽ፣ አንቺም ባለው አየር ሂጂበት። አዎ በእኔ ደረሰው እንዳይደርስብን ባለው አየር። ምንም እኮ ሴት ሊወጣልኝ አልቻልም። በቃ ሳላገባ አድሜ እራሱ ነካው። አሁንስ ምንም አታውቀውም። ከጎዳና አንስቼ ላግባ መሰለኝ። ሌላ ምን ጎዳና ላይ እንትን አውርቼ ሳልጨርስ እቺን ይመስልሽ ቆንጆ። ቆይ ድለይ ለሞከር እንዴ ነሽ ቆንጆ። ይሄን መልክ ይዘሽ እኮ ጎዳና ላይ መውደቅ ያለብሽ ሰው እኮ አይደለሽም። ሁሉም ነገር አሟላልሻለሁ። ጸባይነትሽ ከወደድሽ ሚስት ያቶኝም ኧረ ይመቸኛል ይቁርቱ አጠባት ልብስ ገዛላት አማርጦ ለዛው ይሻልሻል ይሻልሻል ብሎ በቃ ላይፏን ቀየረው አብሮ ማለ Hey, that's... አይዞ እንደኒ አይዞ፣ አንዳንዴ እንዲ ነው። ቤተሰቦች አሁን የላይክ ሰብስክራይብ ሼር የማድረጊያ ብሬክ ላይ እንገኛለን። ቪዲዮ እዚህ ድረስ አይታችሁ አንድን ቪዲዮ ካሳቃችሁ፣ ሁላችሁም ይህንን ቪዲዮ ላይክ አድርጉ። እናንተ ላይክ ስታደርጉ በጣም ብዙ ሰዎች ጋር ቪዲዮ ይደርሳል። ስለዚህ ለእኔ ይጠቅመኛል፣ ለእናንተ ቀላል ነው። ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ለወዳጅ ዘመዶቻችሁም ሼር አድርጉ። ለምታደርጉት ነገር አመሰግናችኋለሁ። አሁን ቪዲዮችን እንቀጥል። አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም ሁሉም ሰው ቢጠላኝ

መሴጆቻቸውን ዲሊት አድርገው ይባለጊያለአንፎ ያደረጉ ጊዜ ሚ አቃቸዋለ አሁንም አስታውሳቸዋለሁ ስማቸው። አንዳንዶቹ ለማውራት ይሞክራሉ፣ አላወራቸውም። በክፉ ጊዜ ጎን ላይ የማይሆን ሰው ታውቀዋለህም። ግን የዛኔ አንድ አድራይ ነበርኩኝ ኢቨን ፋሚሊ ቤተሰብ በቃ ላይ ማመን አቅቷል። አስቢ ውስኪ በምን እንደሚሄዱ እነሱ እኔን ተይኝና አሁን ማዘር አሁን ሰዎች ጎረቤት እየሄዱ ይነግሯት ነበር። ምንድን ነው ነገር? ከዛ ማዘር ደውላ በቃ ተጨናንቃት፣ ነግሬ አይደለ ምንድን ነው ምናምን። ቀን እንደውም ማታ ታሳይኝም። ስሜቶቿ ግን ከኔ ኋላ ያለው በጣም እንደምታለቅ እርግጠኛ ነኝ። በጣም እንደምትሰቃይ ፋዘር፣ አስቢ ፋዘር ግን፣ ብቻ በረንዳ ላይ ቁጭ ብዬ ሁሌም አስታውሳለሁ። እዚህ አዲስ አበባ ሆቴል ላይ አያለሁ። አዲስ አበባ እናያታለሁ አዲስ አበባ ይመጣለሁ። አንድ ቀን ይመጣል። ሁላችሁም ይገባቸዋል ያልኩት ነገር። አሁን ችግር የለውም ምንም አልፈርድም። ነጻነቴ ግን አውጃለሁ። አዶናይ እንግዲህ አምለሰት ጋር ቀርቦ ነፃነቴን አውጃለሁ እያለ ነው። ይሄ ነገር በጣም መነጋገር የሆኗል። ምኑ መሰላችሁ? በጣም አይነጋገር በምንም ታምር ሰይፉ ፋንታሁን ሾው ላይ አልቀርብም ብለዋል፣ አዶናይ ማለት ነው። ሶ ያን ያለበትን ምክንያት መጀመሪያ፣ ሰይፉ በጣም የማየን ነገር ተናግሮኛል፣ ምን እንደሆነ ሳይረዳ የሆነ ነገሮች ብቻ ተናግሮኛል በሚል ህዝቡ ራሱ ለሁለት ተከፍሎ ነበር። የአዶናይ ግሩፕ እና የሰይፉ ፋንታሁን ግሩፕ ማለት እንደዛ ነበረ። ሰይፉ መምጣት ትችላለ ብሎታል፣ አዶናይ ግን እምቢ አልቀርብም ብሏል። አምለሰት ሾው ላይ ግን ቀርቧል። አምለሰት ደግሞ የቴዲ አፍሮ ባለቤት ነች አይደል? ቴዲ አፍሮና ሰይፉ ፋንታሁን ደግሞ የሆነ ሰዓት ላይ ጥለኛ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 ስለዚህ ምንድን ነው ለማ እንት ነው ጥያቄ የለውም። በቃ አደረገችው፣ ልክ ነው፣ መሆን ነበረበት። ባይራን ነው የሆነችው፣ ቫይራል ነው። ስክሮል ስናደርግ እነሱ ናቸው፣ ስክሮል ስናደርግ እነሱ ናቸው። አለ እንዴ ተናገር ያለው ሰይፉ። ልክ እንደዚህ የሚሆን የጠበቀ አይመስለኝም ሰይፉ። እያረጀ እንዴ በቃ ጫማ ሲለካከው የዛ ሰዓት ላይ ብሎ ስኮሮ ብሎ ኡቭ አድርጎ ማምጣት ነበረ። በምን ተጣሉ? ታቀሳስረኛለች፣ ካሁን ሪከርድ ልታስደርገኝ። በምን ተጣሉ ትለኛለች። እኔ በተጣሉበት ተጣልተዋል። በነገራችን ላይ የተጣሉበት እኔ ትክክለኛ ማቀው ትክክለኛ ሙሬ ተርቴንጆ ልንገራችሁ፣ አይደለም በሚስቱስ ምናምን አይደለም በእሱ ብቻ አይደለም። እኔ እሱን ታሪክ አላውቅም። እኔ እንትናብሩ ያተቀሳስሩ እኔ እሱን ታሪክ አላውቅም። እኔ ማውቀው ልንገራችሁ ለምን ይዋሻል የሚል ፕሮግራም ነበረው ሰይፍ። እዛ ሰዓት ላይ የቴዲ አፍሮን ዘፈን እና የሆነ አንድ ሰዳለኛ ዘፈን በእንጀራው ነው የመጣበት ደፍነት ሊከዛው ላይ ይሄን ነው የማውቀው። እንዴ ለረጅም ጊዜ እኮ ነው በቃ እኔ ይሄ አላቅም፣ ሮዳስ። እኔ ማላውቀውን አላቅም፣ አውቃለሁ። ይሄኛውን አላወራም። እኔ በጣም ክብር አለኝ። ሰው እንዳይታዘብ ከፈለግ ያንድ ትልቅ ሰው ምክር ልምከርህ። አንድ ሰው እንደሰማ ያወቅ፣ በተከታታይ ከሁለት ጊዜ በላይ አትጥራው። መልስ ካልሰጠ ምናልባት የሆነ እየሰራ ያለው ነገር ይሆን ወይም በራሱ ምክንያት መልስ ሊሰጥህ እንዳልፈለገ ይግባ። የተበደርከውን ገንዘብ አበዳሪ ከመጠየቁ በፊት መልስ ምን ያህል ለቃለህ ታማኝና ኃላፊነት የሚሰማ ሰው እንደሆንክ ማረጋገጫው እሱ ነው። በአንጻሩ የተበደርከውን ዣንጥላም ቢሆን እስክሪብቶ ሳትጠየቅ መመለስ ቁም ነገረኝነት ያሳያል። ማንም ሰው ሊጋብዝህ ወደ ሆቴል ቢወስድህ ከሜኑ ውስጥ ውድ ዋጋ የሚያወጣው ምግብ አትዘዝ። ሰዎች ምን ደግ ቢሆኑ ይሉኝታ የሌለው ሰውን መታዘባቸው እንደመቻቸው ማንንም ሰው ለምን እስካሁን አላገባህም አላገባሽም፣ አይነት የግል ጥያቄዎችን አትጠይቅ። ወይም ለምን ልጅ አልወለድክም አልወለድሽም አትበል። ይህ እነርሱ እንጂ አንተ ጉዳይ አይደለም። እንዲህ አይነት ጥያቄ ሰዎችን ያሳቅቃል። በር ከፍተህ ስትገባ ከኋላ ወንድም ሆነ ሴት ትልቅም ሆነ ትንሽ ሰው ቢኖር በሩ በላያቸው እንዳይዘጋ ያዝላቸው። ለሰዎች ትህትና ማሳየት አንተን ያስከብር ይሆናል እንጂ ትንሽ አያደርግ ከጓደኛ ጋር ታክሲ ተሳፍረ ስትሄድ እሱ ከከፈለ ሌላ ቀን ደግሞ ራስ ክፈል። ፈቅዶ ካልሆነ በቀር በይሉንታ ማንም ሰው ያንተን ወጪ መክፈል ግዴታ የለበትም። ሁሌም እኔ ብቻ ልክነኝ ትበል። ለአንተ ስድስት ቁጥር የሚመስለው ለሌላው ሰው ዘጠኝ ቁጥር ሊሆን ይችላል። ትክክልነት ካለህበት አንጻር የሚታይ አንጻራዊነት ነው። ካንተ የተለየ አስተያየት ማግኘት ይጠቅምሃል እንጂ አይጎዳህም። ሰው ሲናገር እስኪ ጨርስ ጠብቅ እንጂ አታቋር አንድ ሰው ለማለት የሚፈልገውን ሳይጨርስ አስተያየት መስጠት ወደ ስህተት ሊመራ ይችላል። በሰዎች ላይ በቀልድ አታሹፍ። በተለይ ሹፈቱን ካልወደዱት ወዲያውኑ አቁም። እንዲህ ያለውን ነገር አለመድገም ለሰዎች ስሜት ምን ያህል እንደምትጠነቀቅ ማሳያ ነው። ሁሌም ሰዎች በጥያቄ መሠረት ከረዱ በኋላ አመሰግናለሁ ማለት ይልመድብህ። ሰዎችን በአደባባይ አመስግን። የሚታረም ነገር ካላቸው ቀስ ብለህ በግላቸው ንገራቸው እንጂ በሰው ፊት አታሳጣቸው። ለመሻሻል የሚጠቅማቸው ይህንን ማድረግህ ነው። ማንንም ሰው ክብደቱን በተመለከተ አስተያየት አትስጥ። ምናልባት ጥሩ ለብሶ ወይም ለብሳ ካየህ ዛሬ ዘንጠሃል ወይም በጣም ታምሪያለሽ ብቻ በለ። ሰዎች ስለ ውፍረታቸውና ስለ ቅጥነታቸው ከፈለጉ ራሳቸው ይናገሩ እንጂ የአንተ አስተያየት ሊያበሳጫቸው ይችላል። ሰዎች በስልካቸው ላይ ፎቶ እንድታይ ሲሰጡ ያሳይሁን ብቻ አይተህ መልስ ሳይፈቀድልህ ወደ ቀጣዩ ፎቶ አትሄድ በድንገት የግልና ማንንም እንዲያዩ የማይፈልጉት ፎቶ አይተህ ቅር ልታሰኛቸው ትችላለህ። አንዴ ስራ ባልደረባ ሐኪም ጋር ቀጠሯለኝ ካለህ ምንህን አሞህ ነው ብላ አትጠይቅ። ደህና እንደሆንክ ተስፋ አደርጋለሁ ብቻ በል። የሰዎችን ግላዊነት አክብር። በመስሪያ ቤትህ ስራ አስፈጻሚ የሚሆን ጽዳት ሰራተኛ ሁሉንም ሰው በአክብሮት ጥራ። ብዙዎች ለሁሉ ትሑት ነው የሚሉትን ሰው አብልጠው እንደሚወዱና እንደሚያቀርቡ ወቅ ከሰው ጋር እያወራ ሳለ በፍጹም ስልክህን አትመልከት። ይህ ለሰውየው ያለህን ንቀት ማሳያ ነውና ይቀየምሃል። ለሰው ምክር መስጠት ያለብህ ከጠየቀህ ወይም ከፈለገ ብቻ ነው። አንዳንድ ጊዜ ሰዎች አብዝቶ የሚመክራቸውን ሰው አይወዱም። ያነሱ መስሎ ሊሰማቸው ይችላል። የሰውን ዕድሜና ደሞዝ አትጠይቅ፣ ራሱ ማውራት ካልፈለገ በቀር ሰው መናገር ከማይፈልጋቸው ነገሮች ዋናዎቹ እነዚህ ናቸው። በጣም አሪፍ ምክር ነው አይደል? ምንም ይጣል ነገር የለውም፣ እና በጣም ቁብ ነገር ያዘለ ቪዲዮ ነው። ያለውን ነገር እንዳለ ተግባራዊ ያድርጉ። ምርጥ ሰው ትባላላችሁ። አሪፍ ሰው፣ አሪፍ ማንነት ያለው ሰው ትሆናላችሁ። ሰላም። በሻ አንተ ነህ። መንጃ ፈቃድ አስተማር አንተ ነህ። ኩልኩናም ግባ

ከዛ ቆየ። አትርገጥ፣ ውሃ ጠጣ። መጀመሪያ ውሃ ጠጣ። እሰይ። ማን ነው ስምህ? እኔ ነው። ስንት አመት ነው? እኔ እኔ እኔ አትበል። የአንተ ነው ማርሻ አስገባ፣ ፍሬን ያዝ። መጀመሪያ ምን? ፍሬን ያዝ። ፍሬን ብሬክ። እሺ እሺ። ያዝ ያዝ። አሁን እጅ ፍሬን ልቀቅ። ሳልነግረህ አትቅደም። ማርሻ አስገባ። ፍሬን ቀስ ብለህ ቀስ እያልክ ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር ሀሳብ ሴታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን እዚህ ድረስ አይታችሁ የመጣችሁ ሰዎች ሁላችሁ ላይክ አድርጉ፣ ወዳችሁታል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ ተመልሼ የመጣላሁን። ጤናውን ብዝት አድርጎ ይስጣችሁ። ቻው።